ያደርስልኝ እንደምንዋላችሁ። ለቀን 7 ሰዓት የስፖርት ዜናዎች ምንጽዮ ሙሴ ነኝ። ትናንት ምሽት በጣሊያን ሮም በተደረገ የዳይመን ሊግ ውድድር አልማዝ አያና አሸነፈች። አልማዝ የገባችበት ሰዓት የዳይመን ሊግ ክብረ ወሰን ሆኖ ሲመዘገብ፣ የርቀቱ የምንጊዜም ሁለተኛው ፈጣን ሰዓት ሆኗል። እድሪስ አህመድ ዝርዝር አለው ኖርዌይ፣ ኦስሎ 2008 የኦሎምፒክ ሻምፒዮና ጥሩነሽ ዲባባ 14 ደቂቃ ከ11.15 ሰከንድ በመግባት የ5000 ሜትር የዓለም ክብረው ሰንን በእጁ አስገባች። ሁለተኛውና ሶስተኛው የምንጊዜም የዓለም አምስት ሺህ ሜትር ፈጣን ሰዓቶችም እስከ ትላንት ምሽት ድረስ በመሰረት ደፋር እጅ ነበሩ። በጣሊያን ሮም አምስተኛው የዳይመንድ ሊግ ውድድር ትላንት ተካሂዷል። ዶሃ፣ ሻንጋይ፣ ራባትና ሂውጅን የከዚህ ቀደሞቹ የዳይመንድ ሊግ ውድድሮች የተካሄዱባቸው ከተሞች ናቸው። አልማዝ አያና ከእነዚህ ከተሞች የራባቱን አምስት ሺህ ሜትር 14 ደቂቃ ከ16 ሰከንድ እንዲሁም የዶሃውን ሶስት ሺህ ሜትር 8 ደቂቃ ከ23 ሰከንድ በመግባት አሸንፋለች። ትላንት ምሽትም በጣሊያን ሮም በተካሄደው የአመቱ አምስተኛው የዳይመንድ ሊግ ውድድር አየር ላይ ሶስተኛ ድሏን አስመዝግባለች። አልማዝ 5000 ሜትሩን ለማጠናቀቅ 14 ደቂቃ ከ12.59 ሰከንድ ፈጅቶባታል። ከ8 ዓመታት በኋላ የጥሩ የጥሩነሽ ዲባባን ክብረ ወሰን ለማሻሻል የቀራት 1.44 ሰከንድ ብቻ ነበር። ሆኖም የሰዓት በ5000 ሜትር የምን ጊዜም ሁለተኛው ፈጣን ሰዓት ሆኖ ተመዝግቧል። ጥሩነሽ ዲባባ፣ መሰረት ደፋርና የትላንት ባለ ድሏ አልማዝ አያና ደግሞ በ5000 ሜትር ርቀት የተመዘገቡ አራት የፈጣን ሰዓቶች ባለቤቶች ሆነዋል። የትላንቱ 14 ደቂቃ ከ

ኬንያውያኖቹ ሜርሲ ቼሮኖ ና ጄላጋት ኪቢዮት ሁለተኛ ና ሶስተኛ ሆነው ውድድራቸውን አጠናቀዋል። ሰንበሬ ተፈሪ አራተኛ፣ እቴነሽ ዲሮ አምስተኛ በመሆን ጨርሷል። በሁለት ምድብ ተከፍሎ በተካሄደው የ800 ሜትር ሴቶች ኢትዮጵያዊቷ ትዕግስት አሰፋ ና ደቡብ አፍሪካዊቷ ካስተር ሴሜኒያ የየምድባቸው አሸናፊዎች ሆነዋል። በወንዶች 1500 ሜትር አማን ወጤ አምስተኛ ሆኖ ሲያጠናቅቅ በ3000 ሜትር መሰናክል ቶሎሳ ጅግሳ አስረኛ ደረጃን ይዞ አጠናቋል። የአመቱ ስድስተኛው የዳይመንድ ሊግ ውድድር በመጪው እሁድ በእንግሊዝ በርሚንግሃም ይካሄዳል። አትሌት ቀነኒሳ በቀለ ለሪዮ ኦሎምፒክ ባይመረጥም መስፈርቱ ላይ ቅሬታ እንዳለው ተናገረ። አትሌቱ ከዚህ በኋላ ቢመረጥም ለመወዳደር ፍላጎት እንደሌለው ጠቁሟል። ማንደፍሮ ታደሰ የፕላኔታችን ትልቁ ውድድር የኦሎምፒክ ጨዋታዎች በብራዚል አስተናጋጅነት ሊጀመር 63 ቀናቶች ቀርተውታል። አገራት በውድድሩ ተካፋይ የሚሆኑ አትሌቶችን ስም ዝርዝር እያሳወቁ ይገኛሉ። ኬንያ በማራቶን የሚወክሏትን አትሌቶች በሁለቱም ጾታ ካሳወቀች አንድ ወር ሊሞላት ነው። ኢትዮጵያ ባሳለፍነው ሳምንት የአትሌቶቿን ስም ዝርዝር ይፋ አድርጋለች። በመጀመሪያ አትሌቶቹ ስም ዝርዝር የተገለጸ ቢሆንም ቅሬታዎችን አስነስቷል። ፌዴሬሽኑ ቅሬታውን መሰረት አድርጌ የመጨረሻ አትሌቶችን ስም ዝርዝር ይፋ አድርጌ ያለው ብሏል። በመጀመሪያው ምርጫ ተጠባባቂ የነበረው አትሌት ቀነኒሳ በቀለ በሁለተኛው መስፈርት ከምርጫው ውጭ ተደርጓል። በዚህም ቅሬታውን አቅርቧል። ቅሬታ የሚጀምረው ከመስፈርቱ ነው ብሏል። የኢትዮጵያ አትሌት ፌዴሬሽን አሁን መስፈርት ብሎ ያስቀመጠው የተወሰኑ ሰዎችን ለማግለል የተወሰኑ አትሌቶችን ከምርጫ ውጭ ለማድረግ ተደርጎ የተደረገ ነው ሲጀመር መስፈርቱም አስቀድሞ ከዓመት በፊት መታወቅ ነበረበት። ፌዴሬሽኑ በበኩሉ በወጣው መስፈርት መሰረት አትሌቶችን የመጨረሻ የማራቶን ተወዳዳሪዎችን መርጬ አጠናቅቄያለሁ ብሏል። ኢትዮጵያን በማራቶን በሪል የኦሎምፒክ ሊወክሉ የሚችሉ በርካታ ጠንካራ የማራቶን አትሌቶች መካከል ልቀው የተገኙትን አትሌቶች በአትሌቶችና በሚመለከታቸው አካላት በተገኙበት ግብአቶች አማካኝነት ተሻሽሎ በተዘጋጀው መስፈርት ተመርጧል። አሁን ስለ ምርጫ የምንነጋገርበት ሳይሆን የዝግጅቱ የመጀመሪያ ምዕራፍ የሚጠናቀቅበት መሆን እንደሚገባው አትሌት ቀነኒሳ በቀለ ቅሬታውን አቅርቧል። በዚህን ጊዜ እኔ አሁን ይህን አስተያየት የምሰጥበት ጊዜ ላይ መሆን አልነበረበት። ምክንያቱም ዛሬ የመጀመሪያ ምዕራፍ ትሬኒንግ ማለቅ ነበረበት። እነዚህ ልጆች አሁን ስምንት ሳምንታት ውስጥ ምን አይነት ትሬኒንግ አድርጎ ነው ሄዶስ ለሀገር ውጤት ሊያስመዘግቡ የሚችሉ? በኦሎምፒክ ዓለም ሻምፒዮና በዓለም ሀገር አቋራጭ ውድድሮች ስሙን በወርቅ ማጻፍ የቻለው አትሌት ቀነኒሳ በቀለ ለሪዮ ኦሎምፒክ ማራቶን ከእንግዲህ ብመረጥ ሞራል ተነክቷል፣ አልወዳደርም። ነገር ግን ውጤት ሲጠፋ ከኛ ጋር የሚያዝ ነው ህዝብ፣ ያለውን ነገር ግልጽ ማድረግ አለብኝ ብሏል። እኔ አሁን ከዚህ በኋላ ግባ ብሉኝም አልገባም ሞራሌም ተነክቷል ኦልሬዲ ያው ሞራልን አልጠበቁም። ነገር ግን ያው ለቀጣዩ ለትውልድ መሻሻል አለባቸው ነገሮች ማንም ዝም ብሎ እንደዚህ መታየት የለበትም እና ለወጣቶቹ ለቀጣዩ ትውልድ ያው መሰካከል አለበት ይሄ ነገር፣ በዚህ ሁኔታ መቀጠል የለበትም። እኛ የህዝብ ልጆች እንደመሆናችን ያው ህዝብን ወክልን ነው ሀገርን ወክልን ነው በዚህ ቦታ ላይ እንትን የምንለው ውጤት ስናጣም ከኛ ጋር እንደሚጨነቁ ሁሉ ዛሬም በዚህ በምርጫ ጊዜም ያው ጉዳዩ እንዲያውቁት ነው። ፌዴሬሽኑ በበኩሉ ፍትሀ የሆነ የአሰራር ስርዓት መከተሉንም ይጠቁማል። ባለሙያዎች፣ የአትሌቶች ማህበር፣ የስራ አስፈጻሚ ኮሚቴ የሁሉም ሰው ድርሻና ድርሻ በተደጋጋሚ ጊዜ ነበረበት ፍትሀ የሆነ የአሰራር ስርዓት የሚሰራበት ያልተገባ ጥቅም ለሌላው ለማድረስ የማይቻልበት ቢያደርግም የሚጠየቅበት ስለሆነ ሊያደርግ ቢሞክርም አይችልም። እንደዛ የሚያደርግም የለም። የኢትዮጵያ አትሌቲክስ ፌዴሬሽን በቅርቡ አዲስ መሰረታዊ የስራ ሂደት ለውጥ ተግባራዊ ማድረጉ ይታወሳል። መሰረታዊ የስራ ሂደት ለውጡ ግልጸኝነት፣ ተጠያቂነትና ከቅሬታ የጸዳ ለማድረግ እንደሚረዳም ማስታወቁ ይታወሳል። የኢትዮጵያ ውሹ ፌዴሬሽን ያዘጋጀው የሙያ ስልጠና ተጠናቀቀ። የክልል አሰልጣኞች ስፖርቱን ለማስፋፋትና ለማሳደግ የፌዴሬሽኑ ድጋፍ ወሳኝ መሆኑን ጠቁመዋል። ፌዴሬሽኑ በበኩሉ ስልጠናን ጨምሮ ሌሎች ድጋፎችን ለማድረግ በጥረት ላይ መሆኑንም ገልጧል። ሰለሞን ገብረ እግዚአብሔር ውሹ የሚለው ቃል ከቻይና ቋንቋ የተወሰደ መሆኑን የታሪክ መረጃዎች ያስረዳሉ። ው ማለት ፍልምያ ሲሆን ሹ ደግሞ የስፖርቱ ጥበብ የሚገለጽበት መሆኑን ባለሙያዎች ገልጠዋል። በዓለም አቀፍ ደረጃ ውሹ ሁለት የመወዳደሪያ ዘርፎች ሲኖሩት ከኦሎ የሚሰኘው የተለያየው እንቅስቃሴ የሚታይበት፣ ፓንሹ ደግሞ ትግልን አካቶ እጅና እግርን በማቀናጀት የግል ችሎታ የሚታይበት የውድድር አይነት ነው። ስፖርቱ በሀገራችን ይበልጥ እንዲተዋወቅና ዘመናዊ ጨዋቱ እንዲስፋፋ ፌዴሬሽኑ በተለያዩ ወቅቶች ስልጠና ይሰጣል። ዘንድሮም ላለፉት አምስት ቀናት ሲሰጥ የቆየው ስልጠና በዛሬ ሁለት ተጠናቋል። ከዘጠኙ ክልሎችና ሁለቱ ከተማ አስተዳደሮች የተውጣጡ ስልሳ አሰልጣኞች ተሳታፊ ሆነዋል። አሰልጣኞቹ በየአካባቢያቸው ስፖርቱን ለማስተዋወቅ እና ለማስፋፋት በጥረት ላይ መሆናቸውን ገልጠዋል። ስፖርቱ ብዙም እያደገም የነበረ ስፖርት አልነበረም። ሰውም ትኩረት የሚሰጠው ስፖርት አልነበረም። ግን በአሁኑ ሰዓት በጣም እየተሻሻለ እና የውጭ ምድሎች እየመጡ እያገኙ በዚህ ሰዓት በጣም እየተስፋፋና እያደገ ያለ ስፖርት ነው። በትግራይ ክልል ስፖርቱን በወጣቶቹ እንዲታወቅ ጥረት ቢደረግም ከፌዴሬሽኑ ተገቢው ድጋፍ እንደማይሰጥ አቶ ሀብታሙ ወርቁ ይገልጣሉ። ትልቅ ችግር አለ፣ ባጀት የለም በማለት ምናምን እንደዚህ አይነት ነገሮችን በብዛት ይታያል። በራሳችን ሀይል ነምንመጣ ማለት ይችላለ ፌዴሬሽኑ በበኩሉ አቅም በፈቀደ መጠን ተገቢውን ድጋፍ እንደሚያደርግ የጽህፈት ቤቱ ኃላፊ አስረድተዋል። ወደ ሀያ የሚጠጉ ሰልጣኞች ከሁሉም ክልሎች እና ከተማ አስተዳደሮች መልምለን ቻይና ሀገር ሂደው ሰልጥነው መጥተዋል። አሁን ክልሎቹ እነዚያን ሰልጥነው የመጡትን ልጆች በአግባቡ እየተጠቀሙባቸው አይደለም። በመላ ኢትዮጵያ ውስጥ ስፖርቱ ስለሌለ ውድድሮች ሊበዙ አልቻሉ እና እኛ በተቻለን አቅም ከክልሎች ጋር ኮንታክት እናደርጋለን። በቶኪዮ 2020 የኦሎምፒክ ጨዋታዎች አዳዲስ አምስት የስፖርት አይነቶች እንደሚካተቱ ተነገረ። አስራ አምስት የውድድር አይነቶች አራት መቶ ሰባ አራት አትሌቶችም እንደሚካተቱም ታውቋል። የዓለም አቀፍ ኦሎምፒክ ኮሚቴ የስራ አስፈጻሚ ቦርድ ያቀረበለትን የውሳኔ ሀሳብ እንደሚደግፍም አስታውቋል። በሪኦ ኦሎምፒክ በሚካሄደው መቶ ሀያ ዘጠነኛ የኢንተርናሽናል ኦሎምፒክ ኮሚቴ ስብሰባ ላይ የመጨረሻ ውሳኔ እንደሚያገኝም ታውቋል። እስከ ዛሬ ድረስ በኦሎምፒክ ጨዋታዎች ሀያ ስምንት የስፖርት አይነቶች ውድድር እንደሚደረግባቸው ይታወቃል። መረጃውን ያደረሰን የኢትዮጵያ ኦሎምፒክ ኮሚቴ ኮሚኒኬሽን ነው። በአፍሪካ ዋንጫ ማጣሪያ አልጄሪያ ከምድቧ ማለፏን አረጋገጠች። ትናንት ሲሸልስ ከአልጄሪያ ያደረጉት የምድብ የማጣሪያ ጨዋታ በአልጄሪያ ሁለት ለዜሮ አሸናፊነት ተጠናቋል። ለአልጄሪያ ያሲን ቤንዛና አልአረብ ሱዳኔ ጎሎቹን አስመዝግበዋል። አልጄሪያ በ13 ነጥብ ከምድቧ ማለፏን አረጋግጣለች። የዚሁ ምድብ ሌላ ጨዋታ እሁድ ሌሴቶ ከኢትዮጵያ ይገናኛሉ። የተሻለ ሁለተኛ ሆኖ ለማለፍ 11 ሀገሮች እድል ያላቸው ሲሆን ኢትዮጵያ ከእነዚህ ውስጥ በአምስት ነጥብና በአምስት የጎል ዕዳ 11ኛ ደረጃውን ይዛለች። በሪዮ ኦሎምፒክ ዚካ ቫይረስ እና የጸጥታ ጉዳይ ለመንግስት ራስምታት ሆነዋል። ሪዮን የተመለከቱን ዜናዎች ማንደፍሮ ታደሰ ተመልክቷቸዋል፤ እንከታተላቸው። የሪዮ ኦሎምፒክ ሊጀመር አጭር ጊዜ በቀረበት በአሁኑ ሰዓት ዋና ከተማዋ ሪዮ ዲ ጄኔሮ የጸጥታ ስጋት አንዣቦባታል። አዘጋጅ ኮሚቴው ምንም ነገር አታስቡ ሪዮ የፍቅር ከተማ ነች ማንም በሰላም ወጥቶ እንዲገባ ዋስትና አለው ማለት በተደጋጋሚ መግለጫ ሰጥቷል። ሰሞኑን ደግሞ የተፈጠረው አስነዋሪ ድርጊት የከተማዋን ጸጥታ ጉዳይ ውስብስብ አድርጎታል። ማንነቱ ያልተገለጸ የአስራ ስድስት ዓመት ልጃገረድ ተገዳ መደፈሯ የከተማው ነዋሪን አስቆጥቷል። ወንጀለኞቹን ለመያዝ ቁጥራቸው ሰባ የሚጠጉ የፖሊስ መኮንኖች ከተማውን እያሰሱ ይገኛሉ። ሄሊኮፍተሮች የታጠቁ ጸጥታ አስከባሪዎችን የያዙ ተሽከርካሪዎች፣ የሰለጠኑ ውሾች በፍለጋው ተካፋይ ሆኗል። በዘመቻው ተጠርጣሪዎች እየተለቀሙ ቢሆንም እስካሁን ከፖሊስ የተሰጠ መግለጫ የለም። አስገድዶ መደፈሩ ከተፈጸመ በኋላ በማኅበራዊ ድረገጾች ላይ እንደ ጀግንነት መለጠፉ ይበልጥ ፖሊሶችን አበሳጅቷል። ቁጥራቸው አምስት የማይደርሱ ነዋሪዎች ቃላቸውን መስጠታቸውም ታውቋል። ራይ የተጋባዩ አካባቢው ነዋሪ ከፖሊስ ምላሽ በመጠበቅ በየቤቱ በር ላይ ተኮልኩሏል። በደቡብ አሜሪካ የመጀመሪያውን ኦሎምፒክ ለማስተናገድ ሽር ጉዷን በማጠናቀቅ ከጫፍ የደረሰችው ብራዚል የፖለቲካ አለመረጋጋት፣ የዚካ ቫይረስ የአገሪቷ ራስ ምታት ሆኗል። ይህ በእንዲህ እንዳለ በሪዮ የሚሳተፉ አትሌቶች እውነት የሆነውን ዚካ ቫይረስ ጥንቃቄ እንዲያደርጉ ዶክተር አንቶኒ ፋውስ የአሜሪካ ብሔራዊ ኢንስቲትዩት አለርጂና ተጓዳኝ በሽታዎች ተመራማሪ አስጠንቅቀዋል። በማስረጃው መሰረት አትሌቶችና ቤተሰቦች መወሰን አለባቸው ያለው ነገር ያሰጋል ብለዋል። የዓለም ጤና ድርጅት በበኩሉ ነፍሰ ጡር የሆኑ ወደ ሪዮ ባሄዱ ይመረጣል፣ ሁሉም በወባ ትንኝ እንዳይነደፍ መከላከል አለበት የማስጠንቀቂያ መልእክታቸውን አስተላልፏል። በሌላ በኩል የዓለም ስጋት የስፖርተኞች ጠንቅ የሆነውን ዶፒንግ ለመቆጣጠር አገራት ኃላፊነታቸውን እየተወጡ እንደሚገኙ ዋዳ አስታውቋል። የጀርመን ሌቶች ከሪዮ ቀደም ብሎ ለሁሉም ጀርመን ለሚወክሉ አትሌቶች ቅድመ ምርመራ እንደሚደረግ የጀርመን ኦሎምፒክ ስፖርት ኮንፌዴሬሽን ማህበር አስታውቋል። ኃላፊነታችንን መወጣት አለብን። ብዙዎች ጣታቸውን በሌሎች ላይ ይቀስራሉ፣ በተለይ ሩሲያ። ስፖርቱን እስካስተዳድርን ድረስ ስፖርተኞችን መቆጣጠር አለብን ፕሬዚዳንቱ አልፎንሶ ርማን ተናግረዋል። የቀን ሰባት ሰዓት የስፖርት ዜናዎች ተጠናቀዋል። እምነጽዮን ሙሴ ነበርኩ። መልካም ጊዜ።